አንዲት ቃል ብትተነፍሽ ያለኔ ፍቃድ እድሜሽ ወደ ሰከንዶች እያጠሩ ነበሩት። ምሳሌን ይዤላችሁ መጥቻለሁ ማለት ነው ቤተሰብ። እንግዲህ ሉላ በጣም ሰልችቷት እኔ ጋር ነው የምኖሬው ያለኔ ፍቃድ የትም አከጅም ሰማየውን እንኳን ያለምን የፈቃድ አታይም ሲላት እሷም እንግዲህ ተስፋ ቆርጣ በፎቅ ራሷ ልፈጠፍጥ ስትል እንግዲህ ባለቤቷ ይሄ ዝና የሚባል ሰውዬ አይቷት እንግዲህ ከሞት አትርፏታል ማለት ነው ቤተሰብ። እኔ ያሳጣሁሽ ነገር የለም። አንዴ ዱባይ፣ አንዴ ሌላ ቦታ ውጭ ሀገር ሳይቀር እያዝናናሁሽ እንዴት አንቺ ራስሽን ልፈጠፍጭ ትቻያለሽ? ሲላት አንተ ኮ ከሰዎች ሁሉ ከልክለህኛል፣ ከሞባይል፣ ከሰዎች ቢያንስ ሰማዩን እንኳማ እንዳላይ ከልክለህኛል። ስለዚህ አንተ ጋር ከመኖር ራሴን ብፈጠፍጥ የተመረጠ ነው። ገንዘብ ብቻ ኮ ህይወት አይኖ አይሆነም። ፍቅር የሚሰጥ ሰው ያስፈልጋል። አንተ ደግሞ እንኳን ለሌላ ሰው ፍቅር ለመስጠት ቀርቶ አይደለም ለራስህ እንኳ ደስተኛ ያልሆንክ ሰው ነህ፣ በማለት እንግዲህ መልሳለይ መሀሌት በመጎስ በመጎስ ነው አደለ ራስሽን መፈጠፈጨው እኔን ልገል ነዋደን ሲላት፣ መጎስን የእሱን ህይወት ይኖርበት በማለት እንግዲህ ከአሁን በኋላ ሰብአውንም አታይም በማለት እቤት ውስጥ እንግዲህ ቆልፎባታል ማለት ነው። ምኝታ ቤቷ በጣም እያሳዝናል። ቤተሰብ እንግዲህ ዳጣ እናቷን ለመፈለግ የድሮ ወርቃ ያገኟትን ሰዎች በማፈላለግ ላይ ናት። መጎስ ጋር እንግዲህ መጎስ ጋር አፈላልጋ የሆነ ቤት አገኘች። እዛ ቤት ስከር ደግሞ ያገኘቻትን ሴት ጠየቀች። ከጠየቀችም በኋላ ቤቷን ስነግራት እንግዲህ ቡቲኳን፣ ሱቋን ያለበትን ቦታ ስነግራት ሀሱቁ ድረስ መጎስ ጋር በመሄድ ማን ነው ግን እዛ ቤተክርስቲያን ጣገብ የጣለኝ ማን ነው? እናቴ ማግኘት ፈልጋለው። ከዛ መጎስ እንዲህ ዳጣ እናትሽን ብታገኛት ግን ምን ትጠይቂያታለሽ ሲላት፣ እናቴ ለምን አምጠሽ ወልደሽ ጣልሽኝ? የመጀመሪያ ጥያቄ ይሄ ነው ብላ እንግዲህ በጣም ሆደ ባባ ሆደ ተጨነቀ እያለች ነበረ እንግዲህ ያቺን ሴት ካገኘቻትም በኋላ አዎ እኔ በጣም ተከታተዬ አይቼዋለሁ ሰውዬው ረዘም ያለ በአርባዎቹ ገዳማ የሚገኝ ጎለምሳ ነው የጣለሽ ሴት አይደለችም በማለት እንግዲህ መልሳላታለች አየህ መጎሲ እናቴ አይደለችም የጣለችኝ የጣለኝ አባቴ ነው ማለት ነው። እያለች እንግዲህ በጣም ስታለቅስ ነበረ። እናቴ እስካሁን እኮ ልጅየት ወርቃ ይሆን እያለች እያሰበች ነው በማለት በጣም ስቅስቅ ብላ አለቀሰች። ዳጣ ማለት ነው። ከዛ በኋላ እንግዲህ ቤቱንም ተከትሎ በመሄድ አይቼዋለሁ። በጣም አሪፍ ደስ የሚል ግቢ፣ በጣም የማምር ግቢ፣ ትልቅ ግቢ ነው እዛ ውስጥ ወጥቶ ነው የጣለሽ ጥሎሽ አንቺን ሄዶ ሲሄድ ተከታተዬ ቤቱን ማይቸዋለሁ፣ ስትላት እንግዲህ ዳጣ፣ ካልሄድ ዛሬውኑ ካልወሰድከኝ መጎስ አለችው፣ ማለት ነው እንደ መጎስ። ተረጋጊ እንጂ ዳጣ፣ አይነ ስውር ነገር አይነሽ ይበራል ቢሏት አሉ። ዛሬውኑ ይሆን እንዳለችው ሴት ሆንሽ እኮ መሆንሽ ነው፣ ግን ተረጋጊ ብሎ እንግዲህ መጎስ ሊያረጋጋት ሞክሯል። ዳጣ ግን በፍጹም ልትረጋጋ አልቻለችም ማለት ነው። ማንነቴ የማወቅ እፈልጋለሁ ቤተሰቦቼ የማወቅ እፈልጋለሁ ብላ ማለት ነው። እንግዲህ መሀሌትና ህቷ፣ መሀሌት ለምንድን ነው እቤትሽ ሄደን የእቃሽን ማታመጪው? እንትና ብሩክ እንደሆነ ልጁን ይዞ ሄዷል። አሁን ያ የምንኖረው ቅድስት ብቻ ና ስለዚህ እቤቱ እንሄድና እናምራ ስትላት፣ እሺ ተባባሉና፣ እንግዲህ ከቅድስት ጋር እየተማሩ ሄዱ ማለት ነው። እንግዲህ ቅድስት በመስኮቱ ብቅ ብላ ስታያቸው እየተማሩ ሲመጡ አረ ጉዴ እሱ ሄደ ብሎ እኮ እኔ ሊገሉ እየመጡ ነው ብላ እንግዲህ በጣም ደንግጣ ቅድስት ለፖሊስ አና አማክራ ነበረ ችግር የለውም ቤቱን ከፍተሽ ዝግባቸው ካላት በኋላ ቤቱን ከፍታ አስገብታ ዘግታባቸው እሷ ወደ ውጭ ሄዳለች ማለት ነው ከዛ በኋላ ፖሊሱ እኛን ትተባበሪናለሽ ምን እንደሚሰሩ ገብተሽ ማየት አለብሽ ብሎ እንግዲህ ገብታ ስታያቸው እነሱ ግን እቃ ሊሰርቁም የራሷን እቃ ልታመጣ ነበር መሀሌት ማለት ነው። ከዛ በኋላ እንግዲህ እንደዛ ሲሆን ሲፈታትሹ ቋህ አርጋ ስገባ ቅድስት ምንድን ነው፣ ከየት ነው ምንድን ነው? ወይኔ ውዴ ብለው ሲያዩት በሩ ተቆልፎባቸዋል። በጣም ተጨነቁ። እህትና እህቶ ተጣሉ ማለት ነው። እንዴት አንቺ እኮ ነሽ እንደ ጉዴ ሰራሽኝ እንህር ባቴኝ ኑሮ እዚህ ቤት አልመጣም ነበር። አኪድ እርግጠኛ ነኝ። ቅድስት ፖሊስ ልታመጣብን ነው ብለው ተጨንቀው ሳይጨርሱ እንግዲህ ቅድስት ፖሊስ ዋንዛ እጅ ወደ ላይ አለ ማለት ነው። እንግዲህ ቅድስት ይህቺ መሀሌትና እህቷ በጣም ሲር በተበቱ ነበር። ባካህል ገለኝ ነው፣ እኔ እኮ ቅድስ ትላያት መጥቼ ነው። አንድ ናይ ሻደል እንዲ ቅድስት የመጣ ነው ስትላት፣ አይ ልሰርቁ ወይም ልገሉኝ ነው ጋሽ ሄደ ብላችሁ ልገሉኝ ነው እያለች እንግዲህ ቅድስት እየነገረቻቸው ነበረ። አይ እንደዛ ልናደርግ አደለም እኔ አንቺን ልናይ ነው ብለው እንግዲህ ዋሽተዋል። ፖሊሱም እጅ ወደ ላይ፣ ምንም ንግግር አልፈልግም፣ እጃችሁን ወደ ላይ አድጉ በማለት እንግዲህ እነሱን እጅ ወደላይ ላይ አስብሏል። በጣም ሲርበተበቱና ደንግጠው ነበር ማለት ነው። መሀሌት በእርግጥም ይሄ ነገር ይገባታል፣ እዚህም በላይ ይገባታል። እንግዲህ ምንም የማታውቅ ሕፃን ትሙት ብላ ምፈርድ ሴትዮ ናት እንግዲህ መሀሌት ቅድስት ለምንድን ነው የመጣችሁት? ብላ ስትጠይቃት፣ ምን አገባ ሽቃችን እንድንወስድ ነው በማለት ቅድስትን በማጣጣል እንዴ፣ ምን ነው የራስሽ ቤት አረክሽው እኮ ልታገቢው ፈለግሽ እንዴ? ስትላት ቅድስትን እንዴ ተገንቶ ነው ስትላት፣ አንቺ መሃይም ሲያልፍሽ አይነካሽም ብሮክ በማለት እንግዲህ ቅድስትን በማጣጣል በጣም በንዴት በቅናት ስትንቦገቦግ ነበር ማለት ነው። እና በጣም ያሳዝናል። ይህቺ ጭራቅ የሆነች እስከ እህቷ የሰው ንብረት ነው እንጂ የሚፈልጉት የራሳቸውን የማይሰሩ እንደዚህ አይነት ሰዎች ብዙ ናቸው ማለት ነው። እናታ በጣም እያለቀሰ ነበር። የማታቃትን እናቷን በመናፈቅ እንደገና ማንነቱን የሰው ልጅ ማንነት በጣም ከባድ ነገር እንደሆነ ያወቅኩት አሁን ነው ማለት ነው። አንዳንድ ጊዜ ምንም ቤተሰብ እያላችሁ የማይሰማችሁ ሰዎች በጣም ከባድ ነው። ቤተሰብ ያለን ሰዎች ብዙም ማንነት አያስጨንቀንም። ምክንያቱም ማንነት ስላለን ለካ ያለምንም ቤተሰብ ተፈጥራችኋል ስትባሉ በጣም ከባድ ነው። የማህበረሰቡ አንቺ ዘረቢስ መባሉ በጣም ብዙ ነገር ያስጨንቃችኋል ማለት ነው። ስለዚህ ቤተሰቦቻችሁን ጠይቁ ማለት ነው። እንግዲህ ዳጣ እናቷን ለማገኘት ያላት ጉጉት ማንነቷን ለማወቅ ያላጉጉት ቢያንስ እንኳ እናቷ ባኖር አባቷ አባቷ ባይኖር አጎት በቃ የሆነ ዘመር ሊኖራቸው ይገባልና፣ አስቸጋሪ ነው ማህበረሰቡ ካላና የመጣውንም ማድረግ አይቻልም ብሎ የሚያልፈው ነገር አይደለም። ማንነት በጣም ትልቅ ነገር ነው። ትልቅ ነገር እንደሆነ ቤተሰብ ምን ማለት እንደሆነ እንግዲህ በዳጣ አይተነዋል። ዳጣ ሳቂተኛ ተጫዋች ብኮንም ግን ማንነቷን ስታስታውስ በጣም ልቧ የተነካ ልጅ ናት ማለት ነው። እሺ፣ እሺ፣ ያሳይሻለሁ ዛሬ ማን የሚያደርግሽ መስሎሽ ነው? ምን ብሩክ የለም ሞገስም የለም ማንም ከሌጭ አያድርግሽም። እንግዲህ ይቺ መርዝ የቅድስትን አንገት በጣም አጥብቃ በመያዝ አንቃ በመያዝ፣ ዛሬ የሚያድንሽ ሰው የለም፣ ብሩክ የለም፣ መጎስ የለም፣ ማንም አያድንሽም፣ ቁልፉን አንጭ ብላ እንግዲህ። ወርቃ ወርቅ ጥቅም አቅ ጥቅም ነገሮችን ለመስረቅ በጣም ጓጉታ ነበር። መሀሌት ግን እንግዲህ ፖሊሱ ጋማ ብሏታል ማለት ነው። እና ቤተሰብ ክፋት ምንጊዜም ክፋት ነው ማለት ነው። ስለዚህ መሀሌትን መጨረሻ ታስራ ለማየት ያብቃን። ላይክ ሰብስክራይብ አድርጉኝ እያረጋችሁ ስለምትከታተሉ በነባ አመሰግናለሁ። ውድ ቤተሰቦቼ አበረታቱኝ። ስለተከታተላችሁ ባይ ባይ